ግን የተቀዛቀዘበት ኮንዲሽን አለ። ከዚህ ከተቀዛቀዘበት ኮንዲሽን መውጣት አለበት ነው ማህበሩ። አሁን የምለው ማህበሩ ብዙ እውቅናዎች አሉት፣ በቀበሌ ደረጃ ወረዳ ደረጃ በዞን ደረጃ ሳይቀር እውቅና አለው። ይህ ማህበር ጥሩ እንደሚሰራ ጥሩ ራዕይ የሆኑ ስራዎች እንዲሰራ ይታወቃል። በጣም የመታከሚያ ሰዎችን ሁሉ አሳክሙ ያው የታደሉት እንግዲህ እዚህ ዓለም ላይ ኑሮ ያላቸው ተሽሏቸዋል። ኑሮ ያላቸውም ደሞ በዛው የሚያለፉበት ኮንዲሽን አለ። ነገር ግን ማህበሩ ለመርዳት ወደኋላ ያለበት ኮንዲሽን የለም። አሁን ግን ይሄ በዚህ በተለይ በዚህ ዓመት ውስጥ ላይ ያለው ሰው 24 ሰዓት ላይ ሆኖ እያጠናከረ እኛ ቢያንስ አራት አምስት ሰዓት እንዲሁ ጋራንት ሰተን ብንሰራ ለደካማ፣ ለጎረቤት፣ ለልጅ፣ ለሕፃን፣ ለናት ምናችን ይጎዳል። ስለዚህ ያለው ሰው በገንዘቡ ነው የሌለው ሰው በጉልበቱ ነው። ግድ ገንዘብ ፍጠር እናንጣ ያለ የተባለ ነገር የለም። እንሻላህ አሁንም ዑመርም ተፊት ቀጥል፣ እኛም ከጎንህነን እንሰራለን። ስራችን የሚያደናቀፈውን ነገር አላህ የሚገዛን እሱን ያቁምልን ነው የምለው ጨርሻለሁ። አመስግናለሁ። አዲስ ነው የሆነብኝ ነገሩ። ተወልጄ ያደግኩት ዝን ው ትውልዴ እዚህ አካባቢ ነው የምኖረው በሌላ ሀገር ነው። አንድ ወር ሆነኝ እዚህ አካባቢ ከመጣሁ ከወር አለፈ ይህን ተቋም ቲሸርት ላይ ለብሰውት ሳይ ዝም ብሎ እንደዚህ በማህበር የተደራጀ መስሏል ታየኝም ነበረ። አሁን ላይ ገጽታችሁን ሳያችሁ ግን አድጋቸኋል። እድግ በሉ አላ ያሳድጋችሁ። አሁንም የምለው አድጋቸዋል። ከማህበሩ ምስረታና አቋሙን እናት ብሎ ሲል በሁሉ አንጀት ውስጥ የገባ ስያሜ የመሰየሙ ራሱ አንዱ ፓወር ትልቅ ፓወር ነው። ይህም ፓወር ደግሞ እንጠቀምበታለን፣ እናድግበታለን ብላችሁ ስያሜውን ከመሰየም አኳያ መልካም ስያሜ ነው። አባላትን ባደረጃየ በመብራት በሚዲያ አናውንስ በማድረግና ደጋፊ ኃይሎችን በመፈለግ ደረጃ ከእናንተው ሪፖርት ስሰማ ደግሞ እጅግ በጣም ሂዳችኋል፣ በጣም ሂዳችኋል። ማደግ የሚገባችውን ነገር እንዲታርጉ የሚያደርጋችሁ ደግሞ ይሄ ነው። አለበለዚያ ጭረቻ ላይ እናት ተብሎ አንድ ቀበሌ ሰላሳ አንድ ላይ ቢቀመጥ ወደ ሌላ ቀበሌ አንድ አውንስ ካላደረገ ትራንስፈር ካላደረገ የኃይል መብዛት ብቻ ትርጉም የለውም። ደጋፊ ይደግፋለሁ ብሎ ለታለመለት አላማ ሊያገኝ የሚገባውን ስኬታማ ውጤት እንዲያገኝ ያደረገው አንዱ ይሄ ነው። እስቲ ለራሱ አሁን በፍትህ ጽፈቤት በኩል ህጋዊ ውቅና አግኝቶ ማህበሩ ለህብረተሰቡ በቃ ሴንሲቲቭ ነው ያስፈልጋል ተብሎ መንግስት ሲፈደው በማህበራት አደረጃጀት አዋጆች ላይ የተቀመጡ ነገሮች አሉ። ሁሉም ማህበር ነው የሚባለው። ቆፋሪውም ማህበር ነው፣ አደረጃጀቱም ማህበር ነው፣ ቀበሌ አወቃቀሩም ማህበር ነው። እንደዚህ አይነት በጎ አድራጎት ደግሞ ሲገኝ ከመንግስት ጋር ካደገ እኩል የሚፎካከርበት ደረጃ ይደርሳል። ከፖለቲካ ጋር ምንም የሚያገናኘው ነገር የለም። መልካምነት፣ በጎነት፣ ደግነት የሚሰራው ለአኬራ የሚሆነውን ስራ እየሰራ የሚያልፍ አደረጃጀት ትልቅ ተቋም ነው የሚሆነው። ጥሩ ሄዳችኋል፣ መልካም ናችሁ። አሁንም የሚቀራችሁ አንድ ነገር ብቻ ነው ተቋማዊ ማድረግ ብቻ ነው። ተቋማዊ ሲሆን ነገ ከረጅነት ማህበሩ አድርጎ ልማታዊ አደረጃጀት ይሆናል፣ ወደ ልማት ይቀየራል። በዛ አካባቢ ብቻ ሳይሆን በትግራይ ክልል አሁን ለተሸገሩ ወገኖች የገሌ ማህበር ይህን ድጋፍ ሰጠ የገሌ ማህበር ይህን ድጋፍ ሰጠ ይባላል፣ አይደል ቅሬ ይህንን ድጋፍ ሰጠ ይባላል። እነዛ እነዛ ነገሮች ደረጃ ላይ የሚደርስበት በቃ፣ በድርቅ ለተጎዱ ወገኖች ይህን ያህል ብራ በጎ አድራጎት ድርጅት ድጋፍ አደረገ። የዚህ የዚህ ደረጃ ተምሳሌት ለመድረስ ተቋማዊ አድርጉት። ቦታ ትቀበላላችሁ፣ በቦታው ላይ ግንባታ ተደርጋላችሁ። የማህበሩ አላማት አባላት ሰርቶ የሚያሳየ የልማት ስራ ማስራት አለበት። ችግኝ መትከል ይችላል። አካባቢያችን ውብና ጽድ ማድረግ ይችላል። ተሞክሮ እየሰፋ ይሄዳል። ያኔ መንግስትም እራሱ እጁን ይዘረጋና እናንተን ያበረታታቸዋል። ሞልቷል። የልማት ቦታ የማህበሩ አባላት ደን መትከል ይችላሉ። ከደንም ጥቅም ያገኛሉ። ለሚዲያ ሽፋኑ ደግሞ በጎን ምን እየሰራ እንዲሆን ያሳያል ሁልጊዜ ብቻ የምትጠራቀመውን ሳንቲም የታመመና የደከመ ሰው ፍለጋ እየተሄደ የሚሰጠው አለም እየሰራ ደግሞ ማህበሩ አባላት ሌሎችን ህብረተሰብ የሚያነሳሳ መሆን የሚችል ወደ ልማታዊ ተቋም የሚቀይርበትን አቅጣጫ ተቋማዊ ስታደርጉት በዛ አይነት መንገድ ልታደርጉት ትችላላችሁ። እንዳውራምባ ተምሳሌት መሆን ይቻላል። በዛ አይነት ሄድ እንዳውራምባ እስኪ እንጎበኛቸው፣ ምን እየሰሩ ነው? ምን እያደረጉ ነው? ተብሎ እናንተን ሊጎበኝ የሚመጣ ቱሪስት መስብ ሊኖራችሁ የሚችልበትን መንገድ ተቋማዊ ሁለት እንድታመጡ እመኛለሁ። ፈታኝ ስራ ሊያጋጥማችሁ ይችላል። አልቧልታ ሊበዛባችሁ ይችላል። ይሄ ትግል ነው። እናንተ መሀል የማህበር አባል ሆኖ እናንተን ለመፈረካከዝ የሚመጣም አባል ና ብሎ በአምሳ ብር ተመዝግቦ ብዙ ስራ የሚሰራ ይኖራል። ይህንን ደግሞ በተማሪ ንድበት ኦራልከይመከል ስምህን ማኔጅ የምታደርግበት መንገድ ይህንን የራስን ስራ ስራ ምንም የሚያመጣው ነገር የለውም። ሆነ ብቻ ትብይ ጋሉ ሆነ ከተገኘ አደጋው ሊከፋ ይችላል። እንደተባለ ሆነን ይችላል። እናንተ መካከልም እንደ አይነት አናውን ሊያደርግ የሚችል አሉባልታ ነገር፣ ፈታይ ነገር ይህን ያህል አመት ጉዞ መጓዛችሁ ለኔ ትልቅ ነገር ስለሆነኝ አሁን ምድግበሉ ፈጣሪ አምላክ እኔ ደግሞ እድሉ ከተሰጠኝ በጣም ነው የማመሰግነው። ምን ለማለት ፈልጌ ነው፣ እናት በጎ አድራጎት ነው ብሎ የተመሰረተው የእኔ እናት ቦታለች። ይሄ እኔ የሚመለከተው ሰደቃ ነው። ስለዚህ እኔ ገበሬ ነኝ፣ በወር መቶ ብር በማህበሩ። ከዚም በኋላ ጉልበት ልግስ ይችላለሁኝ። ማህበሩ መደረጃ ይፈልጋሉ። አጠቃላይ ወደ ሁለት መቶ አባል እየተጠጋ ነው። ያ ማለት ማለት ነው፣ እዛ ያሉት በኢትዮጵያ ሁለት ሁለት መቶ ብር የሚቆጥቡት በየወሯ ያቺን ብር ሊቆጥቡ ሲቆጥቡ፣ ሚዲያ ላይ ተወያይተንበት አንድ ሰው ችግር አለበት ከተባለ ለዛ ለችግር እንደ ችግሩ ቀርቦ ችግሩ ተመዝኖ ለዛ ለሰው ህዝብና መንግስት ቀድሞ ሳይደርስ ቀድሞ የሚደርስ ነው። እናት ማለት ይሄ ነው፣ ትርጉም ቀድሞ መድረስ አለበት ያ ድጋፍ ማለት ነው። ስለዚህ በየወሯ የግድ ውክልና ሁሉ ያስቀመጡ ልጆች አሉ አረብ ሀገር ሆነው እነሱ ግን ውክልና ያስቀመጡ ሰዎች ስለዚህ ሁለት ሁለት መቶ ብር ወስነው አጽድቀዋል እዚህ አካባቢ ላይ ላለው ደግሞ የማህበራችን ህግና መመሪያ አለ አሁን እየተዘራጠጠ አንዱ ወደዚህ አንዱን አንዱ እያማው አንዱ ሲፈልግ ዝም ብሎ የሚተኛ አይደለም እናት ያለው ልጅ እናቱ ተቸግራ እንዴት ይተኛል መተኛት የለብንም መንቀሳቀስ አለብን መለመን አለብን። በጎ ፍቃድ ስንመሰርት ለማኝ ልንሆን ነው። እኛ የሰው ፊት ሊጠብሰን ነው። ትቢት አንጠባሮን አይደለም፣ ተሰርበንም ነው። ብዙ ስሞችን አንትን ብለን ነው። እነዛን ወደ ጎን መቻል የግድ ይጠይቀን ነው። ስለዚህ እነዛን ወደ ጎን ትተን የግድ ምን መሆን አለብን? ጠንካሮች መሆን አለብን። ከሜት መውጣት አለብን። ከመንደር መውጣት አለብን። ከጎጣ አስተሳሰብ መውጣት አለብን። ሁሉም ዓለም ላይ ያሉ እናቶች ይመለከተናል። ለኛን በቃ በስማቸው ተመስርተናል። እንደ ቀላል አይደለም። አሁን ላይ ሞላው ደሴ ዙሪያ ያውቃል። ይህንን ማህበር አልፈን ሌላ ቀበሌ ስንደግፍ አልፈን ሌላ ቀበሌ ስንሄድ ስናይ ያሉ ሌሎችን ቀበሌዎችን ድጋፍ እያደረጉልን ማሳደግ ተቋም እንዲኖረው እንፈልጋለን። ጭረቻ ላይ እኔ እዚህ ተቋም እንዲኖረው እፈልጋለሁ። ይህ እናት በጎ አድራጎት መረዳጃ ማህበር ቢሮ እንዲኖረው እፈልጋለሁ። ሲቀጥልም የአረጋውያን መረዳጃ አረጋውያንን የአቅመ ደካሞችን ጧሪ ቀባሪ የሌላቸውን እነሱ ማንሳት እንፈልጋለን፣ መደገፍ እንፈልጋለን። ብዙ ሰዎች እኮ መደገፍ ይፈልጋሉ፣ ግን መንገዱ ጠፍቷቸው ያሉ ሰዎች አሉ። በዚህ በኩል ሂደ ነው የምንሰጠው። ስጥልን ብለንም ብንሰጠው ለግለሰብ በላብን አያደርስም እዛ ቦታ ይላሉ። ይሄ ማህበር ግን ትልቅ እምነት ሰጥተውበታል። ትልቅ እምነት ሲሰጡብን ነገዚህ ይሄ ማህበር ቦታ ተቀብሎ የእናት በጎ አድራጎት መረዳጃ ማህበር አረጋያንን የሚጦርበት ትልቅ እድል ይኖራል። እኛ ልናልፍ እንችላለን፣ ግን ከታች ያለውን ትውልድ ደግነትን እናስተምርም መልካምነትን ማስተማር ግድ ይጠይቃል። ስለዚህ ወጣቶች ከኛ ከኛ በታች ያሉ ትውልድ ደግነትን ካልተማረ ነገጧል የብነት ይማ እኛ ተንኮል የምንሰራ ከሆነ የእኛን ትምህርት ነው ይዞ የሚሄደው ተንኮል ይሰራል። ስለዚህ ደግነትን ህፃናቶችን እየጋበዝ ወጣቶችን እያስተማር ደግነትን እያዩ እየተማሩ እንዲሄዱ እንፈልጋለን። እና ማህበሩን ቀለል ላድርጋችሁ፣ እንዳታውት እፈልጋለሁ። ሁላችንም አላፊነት አለብን። በእናታችን የመሰረት ነውን ማህበር ዙረን የምንቀልድበት ከሆነ ሊሆን አይችልም። ጠንካራ እንድንሆን እንፈልጋለን። ስለዚህ ሌላ ማህበሩ ላይ እዛ አካባቢ ያሉ ወጣቶች በጉልበታቸው መልካም ስራ ስለሚሰሩ የአመደካማን ቤት በመጠገን የመንገድ ስራ በመጠገን በመንግስትና በህዝብ መካከል ያለውን ክፍተት በመሸፈን ደረጃ የተሻለ ስራ ስለሚሰሩ የአባላት ክፍያ 50 ብር ነው። 50 ብር አያችሁ፣ አረብ ሀገር ያሉ እህቶች እንዴት እንደሚያስቡ የእነሱን ዝቅ አርጉላቸው፣ ብዙ ስራ ይሰራሉ። ውሳኔ ሲወሰን በጉልበታቸው ያግዛሉ፣ አመደካሞችን ይደግፋሉ ብለው አደራ ሰጥተዋቸዋል። እኛ ሁለ ሁለት መቶ ብር እንሸፍናለን፣ ለእነሱ ግን አምሳ አምሳ ብር ብቻ አድርጉላቸው። ለምን አንድ ወጣት በሳምንት ሳሙና መግዛት ይፈልጋል። ስለዚህ ለሳሙና ያጥራል፣ ሳንቲሙ ትንሽ ይጥር ነው። እኔም ምናልባች ከተማ ነው የምኖረው፣ አንድ ጓደኛዬን ልጋብዝ፣ አንድ ሺህ ብር ላወጣ ሁሉ ይችላል። አንድ ያለ ፕሮ አምስቷን መቶ ብር ግን ለአንድ ወንድ ይታችላል። ማህበረሰብ ከእኔ በታች አካሃዱም ለጠፋበት ሰው ባግዘው ትልቅነት ነው እና መልካምነት ነው። ስለዚህ ይሄ አካባቢ እዚ አካባቢ ያላችሁ ልጆች፣ ወንድሞች፣ እህቶች እባካችሁ ማህበራችሁን ጠንካራ አድርጉ። ማህበራችሁ ጠንካራ ሲሆን ለእያንዳንዱ ነገር የእኛን ጥንካሬ እያዩ ነው ሌሎች የሚደግፉን ሊረዱን የሚችሉት ጥንካሬያችንን እያዩን። ካልጠነከርን ግን ማንም ሰው ሊያግዘን አይችልም።